አሰላሙ አሌይኩም ወራህመቱላሂ ወበረካቱህ ውድ የተከበራችሁ የኔ ቤተሰቦች፣ እንዴት ናችው? እኔ አለሁ አልሀምድሊላ። ሀቢባ ቤተሰቦች እንዴት ናቸው? ሰብስክራይብ አድጎ፣ ሻር አድጎ፣ ሰብስክራይብ ላደረጋችሁ ሰብስክራይብ አድጎ ሊሆን ምልክቱን ተጫኖ ከዛ የምለቃቸው ቪዲዮዎች በየቀሙ ይደርሷችኋል ማለት ነው። ዛሬ ዛሬ እውነቴን ነው የማወራው በርእሴ ማለት ነው። ወለሄ የምሬ ነው በርእሴ። ፓስፖርት ለጠፋባችሁ ማለት ነው፣ ለምሳሌ በኮንትራት መተንት ከጠፋብን፣ ከላሲያው ኤጀንሲዎች የሚያወጡት ልክ እንደጠፋ ተደርጎ ነው። እኔ ሚዲያ ላይ በሰማሁት መስሎ ነበረ ሚዲያ ላይ። የእናንተ ፓስፖርት እኮ ከፊሎቻችሁ ለወታደር ሲያስረከቡ የሳውዲ ወታደር ደግሞ ለኢትዮጵያ ኤጀንሲ ያስተላልፍ እና የኢትዮጵያ ኤጀንሲ ደግሞ ማክዘን ነው የሚያስቀምጠው ተብሎ ነበር አይደል? የለም የለም፣ አላስቀመጠው መሰለኝ። አዲስ ነው የሚወጣው። ታዲያ በፓስፖርት በዛ በፓስፖርት ቁጥራችሁ ልክ እንደጠፋ በበፊቱ ስማችሁ በድሮ ስማችሁ ማለት ነው። በዛው በስማችሁ በዛው በቁጥሩ በፓስፖርት ቁጥሩ አዲስ ነው ተሰርቶ የሚመጣው ልክ እንደጠፋ ፓስፖርት፣ እንጂ ከዛ አውጥተው አይሰጧችሁም። እኔማ ትናንት በስቲ ሄጄ ማለት ነው ትናንት በስቲ ኤጀንሲዎች ጋር ሄጄ ከዛ ትናንት በስቲያ ስንደውልሽ ትመጫለሽ ብለው መለሱኝ። ለካ እነሱ አጣርተው ቼክ አድርገው ኑሯል የሚደውሉልኝ ከዛ አጣርተው ቸክ አድርገው ሲደውሉልኝ ከዛው አንስተው ሊሰጡ ይመስሉ ነበር። የምሬን ነው ወላሂ። ከዛ ማለት ነው ቢሄድ ምን የምን ይሆናል መሰላችሁ? የአንድ ወር ደሞዝ ነው ከፍዬ የመጣሁት። ወላሂ በጣም ውድ ነው ፓስፖርት ለማውጣት ብቻ። ብቻ መኖሪያ ፈቃድ የማሰራት ያስባችሁ አለ ያሳ ካላችሁ አሰሩ። ግን ብሩን ብሩ ካሰባችሁት በላይ ውድ ነው ማለት ነው። ለፓስፖርት ብቻ የአንድ ወር ደሞዝ አንድ ሺ ሰባት መቶ ሪያል ከፍ ያለ ሆነ። ለፓስፖርት ለዲ ለየጠፋ ፓስፖርት ተብሎ ነው የሚያዘው ያ ማለት ነው የኛ ማለት ነው ክላስ። ከዛ በኋላ ከዛ ብርሽን ትከፍያለሽ፣ የብርሽን ደረሰ የተሰጫለሽ ስምሽን ፌስቡክ ላይ ተከታታይ ነው የምትበየው። አለቀ በቃ። ይሁን እንደት ነው በቃ እና አዴ ፓስፖርት አንድ አዲስ የምታወጡ ልጆች አሁን ያለው ክፍያ እንዴት ነው ማለት? ምክንያቱም የድሮ ነው በድሮ ቁጥር በድሮ ስን ነው የሚወጣው በበፊቱ ማለት ነው። መጀመሪያ ያወጣችሁት እንግዲህ ስድስት ዓመት ሰባት ዓመትም አስር ዓመትም አስራ ሁለት ዓመትም የሆናችሁ ማለት ነው። እና ብሩ በጣም ውድ ነው፣ ይህን እወቁት ማለት ነው። ማሰራት የምትፈልጉ ልጆች ማለት ነው። እና ከዛው ያው ቅዱሳት ስለሆነ ከዛው ይሰጡን የሆኑ ምናምን ነው። አይደለም ምሽል ምክንያቱም እኔ እንደዛ ስላሰብኩት እኔ ዛሬ ነይ ሲሉኝ ማለት ፈጥነው ጠሩን እያልኩ ደስ ብሎኝ ምናምን ከዛ አንስተው በጣም ያኔ በቃ ከላስ ዓመተ ምሕረቱን አዲሰው ብቻ የሚሰጡ የነበር ይመስለኝ፣ እንደዛ ይሰጡ ማለት ነው። እና በሬን ብቻ ነው ከፍዬ የመጣሁት እና በሬ የከፈልኩበትን ደረሰኝ ወረቀት ነው የመጣሁት ማለት ነው። ይህ ትክክለኛ መረጃ ነው። ምክንያቱም ብዙ ልጆች ብዙ ልጆች እኔ ይህን ሁሉም እንግዲህ አላህ ያሳምርልኝ መጨረሻውን። አላህ ያሳምርልኝ አላህ ያሳካልኝ። ማሰራት ይፈልጋለሁ፣ ገና ብሩ በዛ ብዬ ጀምሬ መሸም እንሸዋለ አልተወውም፣ አሰራለሁ ማለት ነው። አላህ ያሳካልኝ ብቻ ላችኋለሁ። ሁሉም ሰው ደስ የሚለው ያሰበው ሲሳካለት፣ ሁሉም ሰው ደስ ይለዋል። አላህ ያስደስተው ሁላችንንም። እና በጣም ጉንፋን ይዞኛ ማትጎለብ የለለ እኔ እንዳይነ ጉንፋን ይዞኛ ቀን በድሜ እስካሁን ማለት ነው እና ሌላው እንዴት እንዴት ብሎ እንዴት እንዴት ቁጥሩን እንዴት አገኘሽው የምትሉ ልጆች፣ እኔ የኢጋማ ቁጥር ስለነበረኝ ነው። የኢጋማ ቁጥር ስለነበረኝ አብሽር አውጥቼ አብሽሩ ላይ ነው የፓስፖርቴን ቁጥር ያገኘሁት። አለቀ። እኔ እዚህ ድረስ ነው። ወደፊት ደግሞ ከዚህ በላይ ደግሞ ሲሄድ ኢጋማውን ደግሞ አውጥቼ በጀ ሲይዝ ፓስፖርቱንም አምጥቼ በጀ ሲይዝ እነግራችኋለሁ። እኔ ማለት ነው። ሌላው ማለት ነው ሌላው የፓስፖርት ቁጥርም የለንም መታወቂያም የለንም፣ እንዴት እናገኝ የምትሉ ልጆች፣ ቀድሚያ መታወቂያ ያስፈልጋል። የበፊቱ መታወቂያ ፓስፖርት ያወጣንበት ነው ወይ የምትሉ፣ አይ አዲስ መታወቂያ፣ አዲስ አስወጡ። መሸሚያ መታወቂያ አይኖርም። ኔዘራ ሴት እንደወደቅም አላስታውሰውም። ምክንያቱም የታውቀ ነው። ስለማናውቅ በሰዓቱ ምንም ነገር ስለማናውቅ፣ ህይወት ናት እያስተማረችን ያለችዋለን። ወደፊት ነው እያየን ያለ ነው እንጂ ከዛም በፊት ምንም ነገር ስለማናውቅ ይሄን ነገር ያጋድድናል ብለን ስለማናስብ፣ እኔ የት እንዳላላቅም። አሁን እናንተ ማድረግ ያለባችሁ አዲስ መታወቂያ፣ በዛ ስማችሁ፣ በፓስፖርት ስማችሁ እዚህ ከመጣችሁ የምትቀያይሩትንም ሳይሆን አገር ቤትም እናትሽ ብቺ ሌላ ስም አባትሽ ሌላ ስም የሚጠሩሽን ስም ሳይሆን ፓስፖርት ላይ ያስጻፍሽውን ስም ፓስፖርት ላይ እዛ ሀገር የገባሽበትን ስም ፓስፖርትች ላይ የተጻፈውን ስም መታወቂያ ታወጫለች።

ከዛ ከዛ ማለት ነው እንደዛ ታደርጉና እንትን የሚያወጡ ልጆች አሉ። ፕሪትን በዛ በመታወቂያችሁ በመታወቂያ ስማችሁ ማለት ነው እናንተ ፓስፖርት አወጣችሁበት ጋር ሚግሬሽን ሂደው ያንን መታወቂያችሁን ይዘው ሂደው የእናንተን ኮቢውን የሚያወጡ ልጆች አሉ። የእናንተን ኮቢውን የሚያወጡ ልጆች አሉ ማለት ነው። ከዛም ወደ ደግሞ እዛ ቤተሰብ ቅርብ ኢሚግሬሽን ካላችሁ ሂዳችሁ ጠይቁልኝ በሉ። ከተገኘ ሲስተም ካለ ከተገኘ ኮቢ ይወጣል። ኮቢው ሲላክላችሁ ይህን ሂዳችሁ ተናገራላችሁ ማለት ነው። ፓስፖርቱ ልክ እንደ የጠፋ ፓስፖርት ለማደስ ያዲስላችኋል ማለት ነው። ሌላው የእገማችሁ ቁጥር ካለ አሪፍ ነው፣ ተገላገላችሁ ከዚ ሁላ ልፋት ማለት ነው። ሌላ ሌላ የእገማችሁ አሮጌም ቢሆን በእጃችሁ ካለ ጥሩ ነው ማለት ነው። ፓስፖርትን በሆን በእጃችሁ ካለ ታሳድፍታላችሁ ማለት አለቀ። እኔ እዚህ ድረስ ነው የማውቀው። በቃ የሆነ መንገዱ አንዳንድ ልጆች በቃ የሆኑ ተብሎ ሲነገሩም ከላስ ሌላ ሀሳብ ሌላ ተጨማሪ ያለ ይመስላቸው ምስል ምክሪ ከላስ ቀለል ላርጎች ና አንዴ ሲያስቡ ማሰራት የምትፈልጉ አሰሩ። ብሩ ስንት ይፈጃል? እኔ አሁንም አላውቅም። ከአሁን የፓስፖርት ከላስ ከፍያለሁ። የኢጋማው ስንት እንደሚፈጅ አላውቅም። የእኔ መቼም ስንት አመት ዘጠኝ አመት ሆኖታል እንግዲህ፣ ስንት ተዛን በላይ ሊያስቡት ይችላሉ። አላቅም ወደፊት ያለውን እያየሁ ነገራቸዋለሁ ማለት ነው። የምሬ ነው። ግን በዋስታ ብዙ ልጆች ይጠይቆኛል ማለት ነው። በኢሞ በዋስታ በተለያዩ ቦታ ብዙ ልጆች ይጠይቆኛል። ስለኔ ገና ነኝ። ግን የፓስፖርቱ ነገርኳቸው የከፈልኩትን ውድ ነው። ልክ እንደቀፋ ፓስፖርት ስለሆነ እንደ አዲስ ስለሆነ የሚወጣው ማለት ነው። ያው በዚያው በቁጥራችን አደገው በስማችን አደገው አዲስ ነው፣ እንትን የሚሰጠን የድሮውን አይደለም ማለት ነው። እኔ ደሞ እኮ የድሮ ያለ ያስቀመጡት መስሎኝ ያለ ስራ ፈታው ሲያስቀምጡት ያጠራቀሙ ማለት ነው። እንደስ ብሃናለን ማለት ብዙ እናስባለን፣ ብዙ ለሁላችን ነው ብዙ ስለምናስብ ነው። ግልጽ እየትክክለኛውን ማወቅ አድችል የምንለው ማለት ነው። እና ለማንኛውም ይሄን ይመስላል ማሰራት የምትፈልግ ብዙ ሳሰራው ግን ብሩ ብዙ ነው፣ ብሩ ብዙ ነው። ቀረና ትንሽ አላችሁም እንደው አይታወቅም። ለአዲስ ከፊልም ለዛ ምድሪዎች ለዛ ለዛ ሲባል ብሩ ይብዙ ነው፣ ግን መሰራቱ ጥሩ ነው። መሰራቱ ጥሩ ነው። ቤተሰብ አይቶ መምጣቱ ያለውን ነገር እንደው ቤተሰብ ሀገርና አይቶ መምጣቱ ለራሱ በጣም አሪፍ ነው። መኖሪያ ፈቃድ ሳይኖረን ወደ ዋዲህነድ ብቃ እና ይህን ይመስላል እና ይህን ይመስላል። ቪዲዮ ካጀባችሁ ሰብስክራይብ አድጎ የደወል ምልክት ተጫኑ። ሁሉ የምንለቃቸው ቪዲዮዎች ይደርሳችኋል። እንደዚሁም ሰብስክራይብ አድርጎ ኮሜንት አስተያየት ስጡ እላችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት አለ ስለሆነታለ ሰላማችሁን ያብዛልኝ እና ከልብ አመሰግናለሁ። ሰብስክራይብ ላደረጋችሁኝ ከልብ አስመሰግናለሁ። አስተያየት ለምሰጡም አመሰግናለሁኝ። መልካም ጊዜ። አሰላሙ አለይኩም ወራህመቱላ ወበረካቱ